ህይወቷን እንድትኖር ልነግር ነው ማለት እዚህ በኋላ ብሩክ ለማመጠኛ ብሩክ እየደወለ ሀይሚ ይላል። መናደድም አሁን ጊዜ የለኝም ለማዘንም ጊዜ የለኝም። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከንጋ ሁሉ ሰላም ነው? ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክሪብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እንግዲህን ብሩኬ ዛሬ ከሀይሜ ጋር ተገናኝተውን ነበረ። እውነት ለመናገር ከሆነ ብሩኬ አሁን ላይ በጣም እያሳዘነኝ ነው ማለት ነው። ምክንያቱም ያው ለፕራንክ ቢሆንም ስህተት ሰርቷል። ነገር ግን በቃ ይቅርታ ብሏል። ባገኘው አጋጣሚውላ ይቅርታ እያለ ነው። እና ሀይሜ ደግሞ ዙሩን በጣም እያከረረችው ነው ማለት ነውና ዛሬ ራሷ ጠርታ ምንድን ያለችው እኔ እናንተ እዚህ ላይ ማብቃት አለብን። ነገር ግን ያው እንደ ጓደኛ አልፎ አልፎ ልንገናኝ እንችላለን። ስለዚህ የራስን ህይወት ጀምር ከዚህ በኋላ ቪዲዮ ላይ ከማንም ሴት ጋር ባይ እኔ ምንም አይመስለኝም፣ ምናም ብቻ ብዙ ነገር ብለዋለች ማለት ነው። እሱም በጣም አለ እኔ ለማዘንም ጊዜ የለኝም፣ ለመናደድም ጊዜ የለኝም። እምትሰሚኝ ከሆነ አንድ ድርስጭኝና የሆነ ፕሮግራም አለ መሰለኝ የሀይሚ ልደት ማለት ነውና ልደት እየከበረ እየደረሰ ነው ላላከብርልሽ ነው። በዛ ላይ ደግሞ ሁለት መቶ ሺህ ስትገቢ እንኳን አላከበርኩልሽ፣ ምክንያቱም እኔና አንች ፍቅር አይደለንም ለመንኩሽ አስለመንኩሽ ብዙ ነገር አቅሜ የቻለውን በሙሉ ማድረግ የምችለውን በሙሉ አደረግኩ። አንቺ ግን ምንም ሰሚ ነገር አደለሽም ብሏል። እውነቱ ለመናገር ከሆነ እኔ ያው በፊት እኔ ወቅሸዋለሁ። ልክ አይደለም በሚያናድድ ሁኔታ ነው ፕራንክ የሰራው ነገር። ግን በቃ እሱ ምናልባት ለየት ያለ ነገር ልስራ ብሎ ሊሆን ይችላልና ይቅርታ ተባለና የዚህን ያክል ቀናት መጓተቱ ትክክል ነው ብዬ አላስብም። እና ያው ብዙ ለምኘሽ አለሁ ከዚህ በኋላ አለን ለማመጥ ሽንቡርኬ ለማመጠኛ ለብለሽ እንዳታስ ይውላ ሲናት ነበር። ማለት ምርር እንዳለው ከንግግሩ ማወቅ ይቻላል ማለት ነው። በቃ ሰልችቶታል፣ ታውቃላችሁ፣ በቃ መርሮታል ማለት ነውና በተለይ የ200 ሺህ ስትገባ ሊያከብሩላት ይፈልግ ነበረ። ያው ብዙ ነው በነገራችን ላይ ምክንያቱም 50 ሺህ ስትገባ ይታችኋል። በስርአት ነው እየተከበረላት የነበረው ማለት ነው። ሰብስክራይብ 50 ሺህ ስትገባ፣ አሁን ደግሞ 200 ሺህ ስትገባ በጣም በደንብ ሊያከብር ፈልጎ ነበር። ነገር ግን ያው ፍቅር ስላልሆኑ ጸብ ላይ ስለሆኑ አልተከበረላትም ማለት ነው። እሱ ሱራ ገር ቀረ ብሎታል። በዛ ላይ ደግሞ ልደቷ ወደፊት መሰለኝ ና እሱ ላይም ያው በዚህ ሁኔታ እንደማይገናኙ እርግጠኛ ስለሆነ በጣም ነው የደበረው። ና ከዚህ በኋላ ላይ ለማመጥሽ መሮኛል የምችለውን ነገር ሁሉ አድርግ ያለው እያላት ነበረ ማለት ነው። እንደኔ እንደኔ ሀይሚ በቀይ ቅርታ ብላችሁ አብራችሁ ብቀጥሉ ደስ ነው የሚለኝ። ምክንያቱም ያው አሁን ጭራሽ እየፈቀድሽለት እኮ ነው፣ ከፈለግከው ሴት ጋር መስራት ትችላለህ። እኔና አንተ ከዚህ በኋላ ጓደኛሞች አይደለንም ማለት እንደዚህ፣ ፍቅረኛሞች አይደለንም። አልፎ አልፎ ልንገናኝ ይችላል ብሎ ነገር የለም። ፍቅረኛሞች አይደለም፣ አልፎ አልፎ አገኛለሁ እንዳታስበው ማለት ነው። ምክንያቱም አንቺ ከሌላ ሰው ጋር ሁን ብለሽ ፈቅደሽ፣ ያቺ የምትመጣዋ ሰው ደግሞ ከአንቺ ጋር ሊገናኝ ላትፈቅድለት ትችላለች። ስለዚህ መብቷ ነው ደግሞ በእሷ ቁጥጥር ስር እስካለ ድረስ ና እኔ ምልሽ ሀይሚ ንፋስ ባይገባ ባትለያዩ እና ይቅርታ ካለን ግን የሰው ልጅ ከይቅርታ በላይ ምንም ነገር የለም። በጣም ቀጥተሸዋል፣ ረጅም ጊዜያት ማለት ነው። ይህንን ፕራንክ ከሰራ በጣም ቆይቷል። እስካሁን በአቋምሽ ነው፣ ያደንቀዋለሁ። ግን በጣም መብዛትም ጥሩ አይደለም ማለት ነው። ምክንያቱም ንፋስ እንዲገባ ምክንያት ይሆናል። ስለዚህ ብዙ አንገላተሸዋል፣ ብዙ ቀጥተሸዋል። ልብ ላለው ሰው ይሄ ብቻ በቂ ነው። ስለዚህ ይቅርታ ብታደርግለትና ብትታረቁ እንደ ድሯቸው አብራቸው ትኑ ደስ ነው የሚለኝ እና አሁንም ቻንስ እየሰጠች ነው ማለት ነው። ና ተገኝ፣ ባለሽ ቦታ እንድትገኝ እያለች ደጋግሞ እያስጠነቀቀች ነው። በዛ ላይ ደግሞ ከዛም ከዛም ጋር አትበይ ብሎሻል። ለምሳሌ ከዳኒ ጋ ያለሽን ነገር አልወደደውም። ከዳኒ ሮስት ነው ማነው የሚባለው? ከእሱ ጋር ያለሽን ነገር አልወደደውም። ከማንም ጋር እንድትሆኝ አልፈልግም፣ እኔን ታውቂኛለሽ እያለሽ ነው ማለት ነው ያ ማለት አንቺ የእሱና የእሱ እንድትሆኝ ነው እንጂ ከዛም ከዛም ከዛም ሰው ጋር ለቪዲዮ ነው አውቃለሁ። ግን ለቪዲዮም ቢሆን በቃ እሱ ከሌላ ወንዶች ጋር ቪዲዮ እንዲኖሩ አይፈልግም። ስለዚህ መብቱ ነው፣ ካልፈለገ ደግሞ ማለት ነው። ስለዚህ አሁን እልህ ነው የተገባባችሁት፣ ምክንያቱም እሱ ከማነው ስም ዋጋ ሲሰራ፣ አንቺ ደግሞ እሱ ከሚያናድረው እሱን ለማናደድ አንቺን በራስሽ መንገድሽ ማለት ነው። ያ ማለት የፉክክር ቤት ሳይዘጋ ያድራል ማለት ነው። ስለዚህ መበሻሸቁ ቀርቶ እርስ በርስ መነደዱ ቀርቶ አንቺ ወደ ራስሽ ተመለሽ፣ ብሩኬ ወደ ራሱ ተመልሶ፣ የድሮ ፍቅራችሁም ማንም የማይገባበት ማለት ነው መሆን ያለበት እንጂ እንደዚህ እንደዚህ እያላችሁ ከመጣችሁ በመሀላችሁ ንፋስ ይገባል። ፍቅራችሁም የሆነ ምን ብትዋደዱም ብቻ፣ በነገራችን ላይ የሆነ ንፋስ የገባበት ፍቅር እንከን አያጣውም። ና ለሰው ወሬ ቦታ ባትሰጡ፣ እሱም ታውቂያለሽ ለፕራንክ ብሎ ነው ይሄን ያደረገው። ልክ አይደለም በእርግጥ በዛ ልክ መሄዱ፣ ነገር ግን ያው እንደዚህ ማፍጋት ሽም ልክ ነው፣ ግን ሲበዛ ደግሞ ጥሩ አይደለም። ስለዚህ ይቅርታ ብታደርግለት አሪፍ ነው ማለት ነው። ምክንያቱም እኔም የማልወደው ነገር አታድርጊ ብሎሻል። እውነት ነው። አንቺ ከብሩኬ እስካለሽ ድረስ ብሩኬ የማይወዳቸውን ነገር ጠንቅቀሽ ታውቂያለሽ ብዬ አስባለው። አሁንም ጠፍቶሽ ሳይሆን እሱን ለማናደድ የምታደርግበት ነገር ነውና፣ ይሄ ልሁ ይቅርና ልህ የሰው ቤት ያፈርሳል። ና ልሁ ቀርቶ በፍቅር አብራችሁ ብትቀጥሉ ደስ ይላል፣ ነት እኔ ብሩኬን ከሌላ ሰው ጋር ልናየውም አንፈልግም፣ አንችልም። ከሌላ ሰው ጋር ልናየሽ አንፈልግም። ስለዚህ መጣላት ያለ ነው፣ መታረቅ ደግሞ የሚጠበቅ ነገር ነው ማለት ነው። ስለዚህ ዛሬን ራስሽ ደውለሽ ጠርተሽ እዚያ ሆነሽ እኮ መናገር ትች ነበር። ሳት መጪ በስልክ ና ብለሽ እንደደህና ነገር ና ብለሽ ጠርተሽ የመጣሁት እናንተ እንደተለያየ ልነግር ነው ማለት አይጠበቅብሽም። ጥሩ ነገር ይዘሽ ካልመጣሽ በአካል ባት ታገኘ ትሻለሽ ነበር። ደውለሽ በቃ ጨርሰናል ማለት እኮ ትችይ ነበር ማለት ነው። እና እሱ እርግጠኛ ነኝ ቻንስ ልሰጠኝ ነው ብሎ ይመስለኛል አመጣጡ። እና በጣም እንደመረረው ያወቅኩት ምንድን ነው የማዝንበት ሰዓት የለኝም፣ የምናደድበት ጊዜ ሁሉ ነገር ጨርሻለሁ ነው ያለው ማለት። ያ ማለት እንግዲህ ተናዷም ማልቅሶም ብዙ ነገር ሆኖም ጨርሶታል ማለት ነው። ስለዚህ ይሄ ደግሞ ጥሩ አይደለም። የሰው ልጅ ተስፋ ሲቆርጥ ነው እንደዚህ አይነት ላይ የሚደርሰው። ስለዚህ እኔ እናንተ አብረን መኖናችንም የራስህን ላይፍ ኖር ብለሽ እንትናት በይ፣ መንገድ እንትናት ስንት ልጆች አሉዋ ከእሱ ጋር መስራት የሚፈልጉት ገብቶሻል? አንቺም እሱም አንቺን ለማናደድ ከፈለገ ወደማይፈልገው ህይወት ገብቶ ዝም ብሎ አስመስሎ እኮ ከሌሎች ጋር ቪዲዮ እየሰራ መኖር ይችላል። ግን ይህ አይደለም ትክክለኛ ነገር ማለት ነው። ስለዚህ ይሄ ያስመስለን የምንኖረውና ትክክለኛ ልባችን የሚፈልገውን ነገር የተለያየ ነገር ነው። ስለዚህ ለቪዲዮ ፌክ የፌክ ህይወት መኖር የለብንም። ስለዚህ አንቺና ብሩኬ ዛሬ አይደለም የተዋወቃችሁት፣ ከበፊት ነው። የአንድ ሀገር ልጆች ናችሁ። ብዙ ነገር አሳልፋቸዋል። ስለዚህ አመጣጣችሁን ጅምር እናውቃለን ማለት ነው። ስለዚህ እንደምትዋደዱም እናውቃለን። እየተዋደዳችሁ ግን ከሱ ይምጣ፣ ከሱ ይምጣ፣ እሱ ይለምነኝ፣ በደንብ በእሷት ለምነኝ ምናምን የሚባል ነገር የለም። ምክንያቱም በፍቅር እንደዛ አይደለም። ገቷቸው አደለ እስቲል ብሩኬ አጥፍቶ እንኳን አንቺ ቅርታ ብትይው ኖርማል ነው። ምክንያቱም በቃ አጥፍተሽ ሳይሆን በቃ ያን ነገር ለማስቀልጠል አንዳንዴ ማሳለፍ ጥሩ ነው እንጂ እያያየነውን ነገር የምናየውን ነገር ሁሉን ከወጣንለት በቃ ረጅም መንገድ አንጓዝም ማለት ነው። እና አንዳንዴ እያወቀን እንኳን ባለማወቅ ስናሳልፈው ነገሮችን አሪፍ ነው ማለት ነው። እና ሀይሚ በፊት ከአንቺ ጋር ነበር ተደርቤ ብሩኬ ስናገረው የነበረው አሁን ግን ትግስት እስካሁን ድረስ ጠብቆሽ እስካሁን ድረስ ለምኖሽ አስለምኖሽ፣ ብዙ ነገር ብሎሽ፣ አንቺ ዛሬም እያውነሽ ጭራሽ ይባስ ብሎ እንለያይ ምናምን ነገር እያልሽ ነው። ስለዚህ ምንድን ነው አስቢበት ነው ምልሽ በደንብ እንደምትችል ድብና ርግና ቀለልኝ ያራሳችን እና እሱ ይህ ያልነበር አላማው ሁለት መቶ ሺ ገቢ እንደ ባለፈው ቀውጦ ሊያከብርልሽ ነበረ። አንቺ ጊዜም ቦታም አልሰጠሽም ማለት ነው እና ለምን አላከበርክልኝም እያለችው ነበረ። ስልክ መች ትመልሻለሽ፣ መች አግኝቸሽ ምናም ሲላት ነበር እና እውነትም ይህ ሁለት መቶ ሺ ገብቶ አላከበረልሽም ማለት ጸቡ የእውነት ነው ወደ ማለት ይሂድ ነው ማለት ነው እና እሩ አይደለም ሃይም ይበቃህ፣ በይወ እንዴ፣ የምር አጥፍቷል። ጭራሽ አሁን እንደዚህ ሂድ ከፈለከው ቪዲዮ መስራት ይችላልኝ። እናንተ ኖርማል ጓደኛ ነው ምናምን ኖርማል ብሎ ነገር የለም። ከተለየሽ ከነ ጭራሹ ነው የሚለይሽ ማለት ነው። ምክንያቱም አልኩሽ፣ አዲስ መጠዋ የብሩኪ ጓደኛ ካንቺ ጋር ሊሆን ላትፈቅድለት ትችላለች። በቃ ኤክሱ ነው ንም ምንም ቤስት ጓደኛ ብሎ ነገር የለም። ስለዚህ ይሄ ኩራትሽ ብሩኪን ከሚያሳጣሽ አንቺም ይቅርታ ብለሽ እሱም ከልቡ ይቅርታ ብሏል። ስለዚህ ታርቃችሁ ላይፋችሁን ቀጥሉ። የምር እኛ እንደዛ ነው የምንለው ማለት ነው እና እኛ እንደዛ ነው የምንለው መታረቅ አለባቸው። አሁንም ደግሞ የሆነ ፕሮግራም ላይ እንድትገኝለት ፈልጎ ያ ቀን የመጨረሻችን ነው ብሎሻል። ስለዚህ በቃ ከብሩኬ ጋር መቀጠል የምትፈልግ ከሆነ ያ ቀን ቀን ባለሽ ቀን መገኘት አለብሽ ማለት ነው። አንዳንዴ ለፍቅር የምንከፍለው ዋጋ እንትን አያስብለንም ማለት የሆነ የበታችነት ስሜት እንዲሰማን አይገባም ማለት አቃሎ አናዶሻል። ነገር ግን አንዳንዴ ለፍቅር ስት የመከፊ መስዋዕት ይሄ አንዱ ሊሆን ይችላል። እና ባለሽ ቦታ ብትገኝ ና ብትጂ እሱም ለሱ ያለውሽን ያለሽን ፍቅር አቃል ብዬ አስባለሁ። ምክንያቱም ያው ፍቅር በተግባር ነው እንጂ ብዙ ጊዜ በቃል በወሬ አይገለጽም። ገብቷችኋል አደለ? ስለዚህ ይሄ ቀን ወሳኝ ነው ብሎሻል። እዛ ቦታ መገኘት አለብሽ ማለት ነው ያ ማለት ቢያንስ የተቀየምሽው ወይንም በቃ ከልብሽ እንደምትቶቹ በዚህ አቃል ብዬ አስባለሁ። ለማንኛውም ስለነበረን ቆይታ አመሰግናለሁ ሀይሚዬ። አንቺንም ከሌላ ሰው ጋር ለነሻን አንፈልግም፣ ብሩኬንም ከሌላ ሰው ጋር አንፈልግም። ስለዚህ መታረቅ አለባቸው ነው ማለት ነው። ሰምታችሁ ኮሜንቶች ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ብሩኬን እና ሀይሚ መለየት አለባቸው ብሎ የሚያስብ አንድ ተቃራኒ ያለ አይመስለኝም። ሁሉም ኮሜንታተሮች አብረው እንዲቀጥሉ ነው የምንፈልገው ምክንያቱም እንደምታወቀው ብሩኬና ሀይሚ ምንም አይነት ተቀናቃኝ የላቸውም ነበረ፣ ግን ይቺ ሶስ የምትባል ተምች ማለት ነው። እሷና አሁን መጨረሻ ላይ ደግሞ ዳኒ ከመጣ ወዲህ ነው እየተካረረ ይሄደው። ቢሆንም ግን ይሄ አንዳንዴ በህይወት የሚያጋጥመን ነገር ስለሆነ የሚወጡ ነገሮች ናቸው። ይሄን ለማስወጣት ግን የእነሱ ቁርጥ ቁርጠኝነት ያስፈልጋል ማለት ነው። ብሩኬም እያለ ነበረ፣ አንቺ ኮ የኔ ነሽ፣ ስለዚህ እኔ አድርጊ የሚልሽም ብቻ ነው ማድረግ ያለብሽ፣ እኔ የማያስደስተኝ ነገር ማድረግ የለብሽም እያለ ሲነግራት ነበር። ና እውነቱ ነው የምሬ ነው የምላችሁ፣ ብሩኬን ለመስማት ያለባት እንጂ የሆነ ሰው መጥቶ ሰንበዲ ከውጭ መጥቶ እንዲያድርጊ ቢላት ማድረግ አለባት ብዬ አላስም። የሚያዋጣሽ ብሩኬና ብሩኬ ብቻ ነው። ሌላ ሌላው አሁን ና ይመጣው ምናልባት ዝና ፈልጎ ምናልባት ከአንቺ ጋር መጥቶ ለመፈመስ ፈልጎ ብቻ ሌላ ሌላ ብዙ ነገር ምክንያት ሊኖሩ ይችላል። ገብቷቸዋል። ይሄ የብዙቻችን ችግር ነው ማለት ነው። መጀመሪያ ምንም ሳይኖረን አብሮን የነበረ ሰው አለ፣ እያገኘን ስንመጣ ግን ፍላጎታችን ሲጨምር የምናገኛቸው ሰዎች እራሱ ሌሎ እንዲሆን እንፈልጋለን። የብዙቻችን ስተት ማለት ነው። ስለዚህ ብሩኬና ሀይሚን ለመበጥበጥ ደግሞ መሀል መሀል የምትገቡ ልጆች ማለት ነው ስነስርዓት የያዙ የምር ስነስርዓት መያዝ አለባቸው። ውጡ ማለት ነው። እናንተ አታስፈልጉም። መንገድ መንገድ አትዝጉ። በሰው ፍቅር እየገባችሁ እንቅፋት የምትሆኑ ሰዎች ውጡ ነው የምላችሁ። ለማንኛውም ስለነበረን ቆይታ እናመሰግናለን። ብቻ ደህና ነው።